የአማራ ህዝብ የአማራ ህዝብ ላይ ላለፉት አመታት የተሰሩ ግፎችና የተጋረጠው የህልውና አደጋ ሰፊ ህዝባዊ አመስ ቀስቅሷል። ይህ ህዝባዊ አመስ በመላው አማራ ክልልና ከክልሉ ውጭ በሚኖሩ የአማራ ተወላጆች ወደሚደረግ የትጥቅ ትግል መሸጋገሩ መሸጋገሩም ይታወቃል። ይህ ህዝባዊ አመስ ከወለዳቸው ድርጅቶች መካከል አንድ አማራ ፋኖ የአማራ ፋኖ አንድነት በሽዋና ሌሎች አጋር ድርጅቶች ሲታገሉ ቆይተዋል። ሁለቱ በፖለቲካዊ የትጥቅ ትግል ላይ የሚገኙ ድርጅቶች በተናጠልና በመናበብ በተለያዩ ጊዜያት በጠላት ኃይል ላይ ከፍተኛ ጥቃት ሲያደርሱ መቆየታቸውም ይታወቃል። በጠላት ኃይል ላይ ጥቃት ከማድረስ ባለፈም የተለያዩ ቦታዎችን ከብልጽግና ድርጅት ነፃ በማድረግ በስራቸው እያስተዳደሩ ይገኛሉ። ከትጥቅ ትግሉ በተጨማሪ በነዚህ ነፃ በወጡ አካባቢዎች በአስተዳደሩ ረገድ ዲሞክራሲ የሰፈነበት ሰላምና ፀጥታ የተረጋገጠበትና የልማት ጥያቄዎች የተመለሱበትን ምቹ ሁኔታ በመፍጠር የህዝባችንን ጥያቄ ለመመለስ ወሳኝ እርምጃ ለመሄድ ተሞክሯል። በዚህም የተነሳ ከህዝብ የተገኘ የተገኘው ምላሽ እጅግ አስደሳች እና ለፖለቲካዊ ዝግጅት ብሉ ትልቅ ግብዓት ሆኖ አግኝተነዋል። ሁለቱ ድርጅቶች ከዚህ በፊት በነበሩ አካሄዶች ዙሪያ የተፈጠሩ ስህተቶችንና ጥፋቶችን በይቅርታ ለማለፍ በጋራ ወስነናል። የሁለቱ ድርጅቶች አመራሮችና አባላት፣ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበትም በጋራ ውይይት አማካኝነት አስቻይ ሁኔታዎችን ፈጥረው ለመፍታት ተሞክሯል። በዚህም መሰረት ከዚህ በፊት የነበሩ የተሳሳቱ አካሄዶች ዳግም እንዳይከሰቱ ከስምምነት ላይ ደርሰናል። ወደፊትም በጋራ በመስራት በጋራ መስራት በሚያስችላቸው ጉዳዮች ዙሪያ ሰፊ ህስ ማካሄድ ይችላል። ለተከታታይ አራት ቀናት ማለትም ከታህሳስ 19 2016 ዓ.ም እስከ ታህሳስ 22 2016 ዓ.ም ባደረጉት የሁለትዮሽ ንግግርና ውይይት በተለያዩ ጉዳዮች ላይ በጋራ ለመስራት ከስምምነት ላይ ደርሰናል። ለዚህም ሲባል ከዚህ በፊት የነበሩትን ድርጅቶቻችሁን ቁመና ጎልብተው ወደ ላቀ ደረጃ ለማድረስ እና የጋራ ግምገማ በማድረግ የሸዋ ፖለቲካዊ እና ወታደራዊ እዝን ለመመስረት የጋራ ስምምነት አቋም ላይ ደርሰናል። ስለዚህም ቀጣዮቹን ቅድመ ሁኔታዎች በማስቀመጥ ድርጅታዊ ጥምረቱን እና የእዝ ምስረቷን እውል ለማድረግ ከስምምነት ተደርሷል። አንድ በሸዋ ጠቅላይ ግዛት ለሚንቀሳቀሱ ማናቸውም የፋኖ አደረጃጅቶች ጥሪ ማድረግና ምልአተ ጉባኤው ባለበት የድርጅትና የእዝ ምስረታውን መፈጸም እንደሚገባ የጋራ አቋም ይዘናል። ሁለት በድርጅታዊ የፅንሳሳ መስማማትና በመሪ ድርጅት ቁመና ደረጃ መስራትን አስፈላጊነት ለመተማመን ችለናል። ሶስት የትግሉ ደጋፊ የሆኑትን የዲያስፖራ የምሁራን ሚና በመለየት የጋራ አቋም መያዝና የሚኖራቸውንም ቀጣይ ሚና ይፋ ማድረግ እንደሚገባ ከስምምነት ላይ ተደርሷል። ድርጅታዊ መርህንና የትግል መመሪያዎችን ተከትሎ መስራት የግድ መሆኑንም የጋራ አቅጣጫ አስቀምጠናል። አራት የዙም ምስረታ እውን እስኪሆን ድርጅቶቹ በጋራ የሚመሩት አስተዳደራዊና ወታደራዊ የጋራ ግብረ ኃይል ማቋቋምን አሁናዊ ሁነት በቂ ግምገማ አካሂደው የትግበራዊ ሂደት ተጀምሯል። ስለዚህም ከዛሬ ታህሳስ 25 2016 ዓ.ም አንስቶ ሁለቱም ድርጅቶች በትብብር የሚሰሩ መሆኑን በጋራ በፈረሙት ቃለ ጉባኤ አጽድቀዋል። በሸዋ ጠቅላይ ግዛት ከፍተኛ ተጋድሎ ሲፈጽሙ ለቆዩና አሁንም በመፈጸም ላይ ለሚገኙ አደረጃጀቶች ይህን የአንድነት መንገድ በማቀላጠፍ ጥራት ያለው የትግል መስመር ያለው ድርጅት በመፍጠር የአማራ ሕዝብን ሁለንተናዊ ጥያቄዎች ለመመለስ የሚደረገውን ሂደት በቀና ተመልክተው አፋጣኝ ድርጅታዊና ወንድማዊ የአጋርነት ምላሽ በመስጠት በጋራ እንድንሰራ ጥሪ እናቀርባለን። በዚህ አጋጣሚ በሌሎች ጠቅላይ ግዛቶች ለሚንቀሳቀሱ የፋኑ አደረጃጀቶችም በተመሳሳይ በአንድ እስር በመግባት ድርጅቶቹ በሚያቀርቡት ሰነድና የተለያዩ ተደራሽነቶችን በማከለ መልኩ ለመላው የአማራ ህዝብ ተአማኒነት ያለው የሚጠቅም ድርጅት መስራት ላይ ውሳኔ አሳልፈናል። በጋራ ህዝብ መስረትና በቀጣይ ያለውን የሲቪል አደረጃጀት ላይ ውሳኔ ለማሳረፍም በጋራ የጋራ ስምምነት ላይ ደርሰናል። ክብር ለተሰዉት ፋኖች፣ ድል ለአማራ ህዝብ ሸዋ ጠቅላይ ግዛት። አመሰግናለሁ። በአጠቃላይ በሸዋ ላይ የሚንቀሳቀሰውን ፋኖ ወደ አንድ እዝ ለማምጣት እና በአንድ እዝ ለመመራት ስምምነት ላይ ደርሰናል። ስለዚህ በሁሉም አካባቢ ያለው ፋኖ ምንም አይነት በተናጠል መጓዛችን ውጤታማ ስለማያመጣል፣ ስለዚህ በአንድ ቋት በአንድ እዝ ስር ሆነን ወደፊት ትግላችንን ለአማራ ህዝብ እውን ለማድረግና ለአማራ ህዝብ ሊገባንለትን ቃል ኪዳን በቅርብ ቀን እንድናረጋግጥ የሚል ጥሪ ነው ማስተላልፈው። አመሰግናለሁ። በመጀመሪያ ለአማራ ህዝብ በጣም ነው እናመሰግነው። ሁለቱም ሃይሎች በአማራ ህዝብ ጉያ ውስጥ የሚታገሉ የአማራ ህዝብ ልጆች ውጤቶች።